ይሄኛው ህይወት ይበልጣል ማለት ለምሳሌ ሽልን ገራችሁ፣ ይሄኛው ህይወት እንዴት እንደሚበልጥ ስሙኝ በደምብ። ጌታ ኢየሱስ ቀድሞ እንዲህ ተብሎ ነበር አለ። ያመነዘረ ተብሎ ነበር አለ። እኔ ግን እላችኋለሁ አለ። ያየና የተመኘ። አይደል እንዴ? አታመንዝር የተባለውን አለ መፈጸም ያልቻለ ሰውዬ አይተ ከተመኘ ራሱ እንዳመነዘር ይቆጠራል ሲባል ህጉ ጣበቀ ወስላላ አበቀ አይደል እንዴ በፊት የገደለ ነው አለ እኔ ግን እላቸዋለሁ ወንድሙን ራሱ አይደል የሚሰድብ ምንድን አንተ ደንቆረነ ምናምን የሚል ራሱ የጋነን ፍርድ ይገባዋል እንዴ ነገሩ ወዴት ነው የመጣው ወደ ጥብቅ ነው አይደል የመጣው አሁን ይህን ስታዩ እኮ እንዴ ታዲያ ምንድን ነው ምናምን የሚል ጥያቄ ነው አይደል የሚያስነሳው አዎ የበፊቱን እንዳልፈጸም ያውቃል ጌታ የበፊቱን እንዳልፈጸሙ ያውቃል ጌታ ታዲያ ለምንድነው ያጠበቀው ሲባል፣ አሁን በራሳችን የምንፈጽመው አይደለም። ኢየሱስ ጌታ ከምንቀበለው የክርስቶስ ሕይወት የተነሳ ትናንትና አለማመንዘርን ያልቻሉት፣ ዛሬ ግን ከምንቀበለው የክርስቶስ ሕይወት የተነሳ አይተን አለመመኘት እንችላለን። የሚያስችለን ግን የራሳችን ብቃት ሳይሆን የምንቀበለው የመንፈስ ኃይል ነው።